አንዳንድ ጊዜ የአፋችንን ፍሬ እንበላለን የሚባለው ነገር ውሎ አድሮም ቢሆን ሲደርስ እውነት ነው ማለት ነው ብለን እንገረማለን። እነዚህ ጓደኛሞች የልብ ወዳጆች በነበሩበት ወቅት የእኔ ማለት ያንችም ነው ብለው ማለታቸው ይሄ ይመጣብናል ብለው አልነበረም። ነገር ግን የአፋችሁን ፍሬ ትበላላችሁ የሚለው አባባል ብቻም ሳይሆን መንፈሳዊ ቃልም እውነት ሆኖባችኋል። ኑሃሚንን በበርካታ ፊልሞቿ እናውቃታለን። በታናሞ ሙዚቃ ክሊፕ ከህዝብ ጋር የተዋወቀች ሲሆን አሁን ላይ በርካታ ፊልሞችን በመስራት ጎበዝ የሀገራችን ሴት ተዋናዮች መሀል አንዷ ልትሆን ችላለች። በፍቅር ህይወቷ ብዙ አነጋጋሪ መረጃዎች ከሚወጡባቸው ንስቶች መሃልም ትገኛለች። በአንድ ወቅት ከቴዲ ጆሮ ጋር የጀመሩት የፍቅር ህይወት በጣም አነጋጋሪ እንደነበረም ይታወቃል። በወቅቱ ነገሩን ያገነነው ደግሞ ቴዲ የትዳር ህይወቱን ትቶ እሷ ጋር ገብተዋል መባሉ ነበር። ይሁንና ግን ፍቅራቸው ብዙም ሊዘልቅ አልቻለም። ከዛ በኋላ ግን የከፋውና የባሰው ደግሞ አሁን ከልብ ጓደኛዋ ጋር ተፈጠረ እየተባለ ያለው ነገር ነው ጓደኛዋ ቤቲ ትባላለች። አኔዬ ሽፎንና ጥበብ ልብስ ቤት ያላት በዛም በስፋት አሁን ላይ የምትታወቅ ናት። ታዲያ የሁለቱ ጓደኝነት ረዘም ያለ ዓመታትን ያስቆጠረ ባይሆንም ፍቅራቸው ግን በጣም ደስ የሚልና የሚያስቀና የሚባል ነበር። በርካቶች በጓደኝነታቸው እንደሚደሰቱና እንደሚያምርባቸው ጭምር ይነግሯቸዋል። እውነት ለመናገር ጓደኛሞች ብቻ ሳይሆኑ የስጋ ዝምድናም ጭምር ያላቸው ይመስላሉ። ቤቲ ለሶስት ዓመት ያህል በፍቅር አብሯት የቆየ ፍቅረኛ አላት። ይህንንም የወደፊት ባሌ ይሆናል ያለችውን ሰው ለኑሃሚን ታስተዋውቃታለች። ኑሃሚንም ልጁን በጣም ትቀርበዋለች፣ ወዳጆችም ይሆናሉ። በዚህ መሃል አንዳንድ ጊዜ መከፋት ሲኖርም ቤቲ የመጣች የምታወራት ለኑሃሚን ነው። ብዙም ሳይቆይ ቤቴና ፍቅረኛዋ አይለያያሉ። በዚህም ይራራቁና በመሃላቸው ክፍተት ይፈጠራል። ኑሃሚን ግን ከልጁ ጋር የነበራት ግንኙነት እንደቀጠለ ነበር። ከቆይታ በኋላ ጓደኝነታቸው ወደ ፍቅር ግንኙነት ከፍ ይላል። የዚህን ጊዜ ለቤቲ ወሬዎች ይደርሷታል። ይሁንና ነገሩን ላለማመን ትሞክራለች። ሆን ተብሎ ከኑሃሚን ጋር ለማለያየት የተፈጠረ ተራ ወሬ ነው በማለት ላለመቀበል ትሞክራለች ሆኖም ግን ኑሃሚን እየራቀቻት ስትሄድ ጥርጣሬዋ የጨምርና ነገሩን ለማጣራት ትሞክራለች። የሰማችው የተነገራት ሁሉ እውነት ሆኖ ታገኘዋለች። በዚህም ልቧ ክፉኛ ይሰበራል። ብዙ ገዳማትን ብዙ አድባራትን አብራት በመሄድ ስለትና መባ ታስገባ የነበረችው የልብ ወዳጇ ይህንን ማድረጓ ክፉኛ ይጎዳታል። የኑሃሚን ተግባር ግን በዚህ ብቻ አላበቃም። ይባስ ብላ የቀማችውን ፍቅረኛዋን በመያዝ ውስኪ እጅ መንሻ ብለው የቤት እናት ጋር ይቅርታ ይደረግልን ፍቅር አሸንፎን ነው፣ በዛ ላይ እነሱ ተለያይተዋል በማለት ደጅ ሊጠኑ ይሄዳሉ። ይሄ ተግባራቸው ከባህላችንም አንጻር ይሁን ከሞራል አኳያ በጣም ድፍረት ነው። ፍቅር ከሞራል በላይ ከክብር በላይ ከሆነ ስሜታዊነት እንጂ ፍቅር አይደለም። አንድ ሰው ጤነኛ የፍቅር ሕይወት እንዲኖረው ከፈለገም ከስሜታዊነትና ከጭፍን ፍቅር መራቅ ይኖርበታል። ብዙዎች በዚህ ተግባራቸው ቅር ተሰኝተዋል። አንዳንዶች ደግሞ ሰው የጣለውን ሲያነሱበት አይወድም እንጂ ኖርማል ነው እያሉ ይገኛሉ። የሆነ ሆኖ ይህንን እውነተኛ ክስተት ስንመለከት ጓደኝነት ማለት ምን ማለት ነው የሚለውን በደንብ እንድናጤን ያደርገናል። አመለካከትህ የምትመርጠውን ጓደኛ ይወስናል ይባላል። አብረህ የምትከርመው ጓደኛ ደግሞ በተራው አመለካከትህን የመወሰን ጉልበት ስላለው ወደ ህይወትህ ዘልቆ እንዲገባ የምትፈቅድለትን ሰው በጥንቃቄ ምረጥ። ጓደኝነት እንደ ሊፍት ወይንም ኤሌቬተር ነው። ወይ ወደ ላይ ያወጣሃል ወይ ደግሞ ወደ ታች ያወርድሃል። አንድ አባባል አለ፣ ባጠገብህ የሚገኙ የአምስቱ ቅርብ ጓደኞች ጭማቂ ነህ ይባላል። እነዚህ አባባሎች ልቦና የሚያነቃ እውነት ይዘዋል። የቅርብ ጓደኞች ይህን የያስክበት የራስህ የሆነ ምክንያት ቢኖርህም ለውጥ ለማምጣት በምትፈልግበት ጊዜ በዙሪያ የሚገኙ ሰዎች ምን አይነት ሰዎች እንደሆኑ ማሰብ መጀመር አይቀርም። ጓደኛ ስትመርጥ እነዚህን ነገሮች በደንብ ልታጤናቸው ይገባል። አንደኛው ወደ ላይ ምረት የማደግና የመሻሻል ፍላጎቱ ካለህ የምትይዛቸው ጓደኞች ከአንተ ከፍ ያሉ እንዲሆኑ ትመክራለህ። ከፍ ያሉ ሰዎች ከፍ ያደርጉሃል። የበሰሉ ሰዎች ብስለትን ያስተዋውቁሃል። ይህንኑ ተመሳሳይ መርህ በመከተል የአንተን ላቅ ያለ ደረጃ ፍለጋ አንተን የሚቀርቡ ሰዎች የመኖራቸው ሁኔታ እንደተጠበቀ ሆኖ አንተ ግን ወደ ላይ መመልከትህን መዘንጋት የለብህም። ሌላው ተመሳሳይ መርህ ያለውን ምረት በልዩነት ውስጥ ያለውን ውበት ሳነክድ አመለካከትና መርህን አስመልክቶ ግን ተመሳሳይነት ያላቸውን ሰዎች መቅረብ ስኬታማ ያደርገሃል። መርህን አስመልክቶ ልዩነታችሁ ከጎላ ሰዎች ጋር ጓደኝነት መያዝ ወደፊት ከመራመድ ይልቅ ልዩነትን በማስታረቅ ዙሪያ የሚሽከረከር ግንኙነት ውስጥ እንድትቀር ያደርገሃል። ሶስተኛው ተመሳሳይ ግብ ያለውን ሰው መምረጥ ነው። የዚህ ምርጫ ጥቅሙ የመደጋገፍና የመበረታታት ጉዳይ ነው። ለምሳሌ አንተ ያለህ ግብ ህብረተሰብህን የማገልገል ከሆነና የቀረብከው ጓደኛ ዋና ግቡ በገንዘብ የመበልጸግ ብቻ ከሆነ የጋራ የሆነን ሐሳብ በመወያየት የሞራልና የተግባር ድጋፍ መለዋወጥ ሊያስቸግራችሁ ይችላል። አራተኛው በስኬትህ ደስ የሚለውን ሰው ምረጥ። በተሳካለህ ቁጥር ካንተ ጥቅምን እንደሚፈልግ የሚያሳይ፣ ስለ ስኬትህ ስትነግረው ብዙም ሐሳብ የማይሰጥ፣ ስኬትህን አስመልክቶ ከአንተ ጀርባ ለሌሎች የሚያወራና የመሳሰሉትን ባህሪ የሚያንጸባርቅ ሰው ጓደኛ ከማድረግ በፊት ደግመህ ልታስብበት ይገባል። ሌላው በውድቀትና በችግር የማይለይህን ምረት። ሁሉም ነገር በተሟላልህ ወቅት አብሮ ሆኖ ሁኔታዎች እንደቀድሞ አልሆን ሲሉህና ነገሮች ሲፈራርሱብህ ካንተ ዞር የሚል ባህሪ ያለበት ሰው አይበጅህም። እንዲህ አይነት ሰዎች ካንተ ከሚያገኙ ጥቅም አንጻር ብቻ የሚቀርቡ ናቸውና ስሜትህን ጠብቅ። ስድስተኛው እውነቱን የሚነግርህን ምረት። እውነቱን የማይነግርህ ሰው ከምታይበት ባህሪ አንዱ አንተ ጋር ሲሆን አንተን ደስ የሚልህን ብቻ እየመረጠ የመንገር ሁኔታ ነው። እውነተኛ ወዳጅ ግን እየወደደህና እያከበረ ቢያምህም እውነቱን ይነግርሃል። ይህ አይነቱ ሰው ባለውለታህ እንጂ ጠላት አይደለም። ሰባተኛው ማንነትህን የሚቀበልን ምረጥ። ስተትህን ሳይደብቅ እውነቱን እየነገረህ ነገር ግን ማንነትህን ከነ ስተትህና ከነ ጉድለትህ የሚቀበልን ሰው ማግኘት ታላቅ እድል ነው። እንዲህ አይነቱን ሰው ካገኘህ ለጓደኝነት አትለፈው። እንዲህ አይነቱ ሰው ባወቀህ መጠን አይንቅህም፣ እንዲያውም በወዳጅነቱ እየተመቻቸ ይሄዳል። በተጨማሪ እውነተኛ ወዳጅ ዘርህን፣ መልክና ቁመናህን፣ እንዲሁም ሁለምተናህን የሚቀበል ሰው መሆኑን አትዘንጋ። ስምንተኛው መስመርህን የሚያከብርን ምረት ጨዋ ጓደኛ መሆንና ማድረግ የማትፈልገውን ያከብራል። የግል ህይወትህን አስመልክቶ የፈቀርክለት ድረስ ነው የሚገባው በአንተ ህይወት መብተኝነት አይሰማውም። የሚበጅ ጓደኛ ጓደኝነት ማለት በየቀኑ መገናኘት፣ አብሮ ውሎ አብሮ ማደር፣ አብሮ መላስና መቅመስ እንዳልሆነ በሚገባ ያውቃል። ሌላ ማህበራዊና ግላዊ ህይወት እንዳለህም በማወቅ ለቀቅ ያደርገሃል። ልቡ ግን ሁል ጊዜ ካንተ ጋር ነው። ዘጠነኛውና የመጨረሻው ድብቅ ያልሆነን ሰው ምረት ማን እንደሆነ፣ ምን እንደሚያደርግ፣ ከየት እንደሚመጣና ወዴት እንደሚሄድ በቀጡ የማታውቀውን ሰው ከመወዳጀት ቆጠብ ማለት ይበጅሃል። ጓደኛ ሊታይ ሊደመጥ ሊዳሰስ ይገባዋል። በተለያዩ የማህበራዊ መገናኛ መረቦች ላይ በስምና በፎቶ ለተዋወቀው ሁሉ ልቦናና ስሜትን መክፈት ከመስመር ያወጣና አልፎም የስሜት ቁስል መሆኑ አይቀርም።